ሰላም ሰላም ጋይስ እንዴት ናችሁ? ከረጅም ጊዜ መጥፋት በኋላ ባበደ ቪዲዮ ተመልሰ መተናል። ያው እንግዲህ እንደተለመደው ቪዲዮዋን ላይክ፣ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ ማድረግ ቤተሰባችንን መቀላቀል ትችላላችሁ። ይመቻችሁ። ጭንቅሎ፣ ጭንቅሎ እንዴ ወጋለ እንዴ ነክ ሰላም ና ዛሬ ብስኩት እየበላው ነው ጭንቅሎው። ብላ ግን ማን ይነት ብስኩት ነው? ምንድን ነው እንደዚህ የምታየው? አዎ ብስኩት ነው። ጭንቅሎ አምጣው። ኧረ ምንድን ነው ነገር ውስጥ ይቀመስ ይቀመስ። ጭንቅሎ ጭንቅሎ ምንድን ነው ተደብቆ ዳቦን። አረ ምንም አይደለም አታስብ አታስብ። ዳቦ ነዋ ጭንቅሎ። አይደለም ትንሽ ኬክ ነው። ጭንቅሎ አምጣው እስኪ እ እስቲ እንቀምሰው እዴ ደሞ ጣፋጭ ነው ኧረ በለ ቦጋለ አታ ቦጋለ ቦጋለ እናሲ በዚህ ባሉ ውሃ ቀርታ አምጣልኝ እንዴት ጭንቅሎ ምን አይነት ንቀት ነው እኔ ለአንተ ውሃም ቀደው ደደብ ሂድ ከዚህ ጋር እና ታዲያ ዝም ብዬ ነው እንደ የምቀልብህ ብስኩትና ኬኪንግን ለመብላት ትሮጣለህ ጅብ አህያ ውጪ ሀገር እቃ ስትሰብር፣ ጆዮ ተነስ፣ ከመሬቱ ላይ ሰበርከው። ካሁን በኋላ አይስክሬም እና ኬክ ፒዛም አልገዛልም። እረማዬ አይሆንም፣ ተይ ግንበና ትማየ ኢትዮጵያ ውስጥ እቃ ስትሰብር

ወይኔ አልተረፍኩም፣ አልተረፍኩም። ወይኔ ሞትኩ፣ ሞትኩ፣ ሞትኩ። እንዴት ነህ ጌታዬ? ሰላም፣ ምን ልርዳ ጌታዬ? ከአንተ ጋር መስራት ፈልጌ ነበረ? ምን? እርግጠኛ ነህ ይሄን ስራ መስራት እችላለህ? ይህ ስራ ለሰነፍ አይሆንም እ ምን ። ኧረ አትጨነቅ፣ አትጨነቅ። ወደ ስራ እንሂድ ጌታዬ። ተግባሬ ከማወራው በላይ ይናገራል አለቃ ግን ይህን ጉልበት ኬን ያመጣው፣ ይሄ ጉልበት በተፈጥሮ ብቻ አይመስለኝም። ምንድን ነው ሚስጥሩ? ወይኔ ወገቤን እኔ አራት ዙር ብቻ ወስጄ ወገቤ ሊበጠስ ነው። እሱ ግን 15 ጊዜ አመላለስብኝ። እዲ ኦ አተ ልጅ ግን ሚስጥሩ ሀሺሽ ነሽ ምን? እውነትህን ነው? ወይኔ ኮጆ፣ ዛሬ ደሞዝ እንዲከፈል መሞከር አለብኝ። ለአንድ ቀን ምንም ጉዳት የለውማ። በጣም ብዙ ብድር ነው ያለብኝ። ግዴታ ብር ማግኘት አለብኝ ዛሬ ይኪጋጋእማዬ አሁን የገዛሽው ስልክ ቼክ አርጊው። ጭንቅላው፣ ቅድም እኮ የሰጠኝ ስልክ ይሰራ ነበር። ወዴት ይሄ ገባ ሰውዬው? እማዬ ቅድም ነግሬሽ ነበር። ማን ነው አይፎን 16 ፕሮ ማክስ የመሰለ ስልክ በአምስት ሺህ ብር የሚሸጠው? አስጠንቅቄሽ ነበር፣ ከሌባ ላይ ስልክ አትይይ ብዬሽ። ወይኔ በታሪ ሙሉ ለስልክ ያጠራቅኑን ገንዘብሽ ና ና ና ዛሬ ገበያ ሄደን ስልክ ለኔ እንገዛለን። የሆነ አዲስ ስልክ መጥቷል፣ ሁሉም ሰው ስለሱ እያወራ ነው። እማዬ የትኛውን ስልክ ነው? አይፎን 16 ፕሮ ማክስ። አረ በለው እና ከተቻለች፣ በቃ አሁን አይፎን ገዝተሽ ሰፈሩን በአንድ ብር ልታቆሚኗ። አሪፍ አሪፍ ፎቶዎችን መነሳት ትችያለሽ። ለቪዲዮ ራሱ ምርጥ ነው። ግን እኮ ብሩ በጣም ውድ ነው ጭንቅሎ ተሳስተሃል። አረ ውድ አይደለም በጣም ርካሽ ነው። እዛ ሌቦች መንደርኮ በአምስት ሺ የሚሸጥልኝ ሰው አለ። እማዬ ያማ ውሸት ነው፣ አይፎን ነው ብሎ ግን ውስጡ ደግሞ ኖኪያ ስልክ ነው የሚሸጡልሽ። ለማንኛውም ብርሽ እንዳይበሉሽ እነግሬሻለሁ። ጭንቅሎ አንተ ተንኮለኛ ነክ ምቀኛ አቱንብኝ እስኪ ዝም ብለህ ጠራጠራል አይደል። ለማንኛውም አፈን ዝጋና ንሂድ። እሺ እንግዲህ ያውስ አንቺ እንደፈለግሽ፣ እኔ ግን እነግሬሻለሁ አልሰማ ካልሽ ምን ማድረግ ይቻላል። ይችላል እንዴ መቤቴ መጣሽ። በጣም ጥሩ በጣም ጥሩ እማዬ፣ አይፎን 16 ፕሮ ማክስ ከመንገድ ለት ገዢ ባልሆነ። ጭንቅሎ ዝም በል አንተ፣ ምን አገባ። ከሱቆች ላይ መግዛት በጣም ውድ እንደሆነ አታውቅም? አአ አንተ ትንሽ ልጅ ተረጋጋ። ስልኩ የው ከፊቱም ከኋላም አዲስ ነው። በዛ ላይ አይፎን ስለሆነ ተመራጭ ነው። ሁሉንም ነገር በደንብ ቼክ ማድረግ ትችላላችሁ። በጣም ጥሩ ስልክ ነው። እንደ አመጥሽ ነው የሚመብት ደሞ ስልኩ አስራ አምስት አመት ሙሉ ዋስትና አለው። ሄሎ ሰማህ? እኔ ትንሽ ተጠቅሜ ስጨርስ ላንተ ሰጣለሁ። እሺ ምንም ችግር የለውም። ለማንኛውም ብሩን ክፈና ወደ ቤታችን ሂድ። እመቤቴ ስልኩን የመግዛት ፍላጎት ከሌለሽ ስጪኝ፣ ይጠብቁኝ። ሌሎች ደንበኞች አሉ። ቢ ወንድም እባክህ፣ እባክህ ተረጋጋ እንጂ። በእርግጥ እኔ እገዛለሁ፣ ግን ስልኩ በትክክል እየሰራ መሆኑን ለማረጋገጥ ስለፈለኩ ነው። በደንብ ቼክ አድርጊው፣ በደንብ እመቤቴ። ሁሉንም ነገር ማየት ትችላለች። ስልኩ በጣም ምርጥና አው ይሰራል። ቆይ ይሄን ያዝልኝ። አው አመሰግናለሁ። አይ ቆይ አንዴ ብሩ ለእኔ ስጨኝና እኔ ልስጠው። አይ ስልኩን ስጠኝ፣ ልጄ ብሩን ይከፍላል። አይ ይሄን ገንዘብ አየሁ፣ ይሄን ገንዘብ ለማግኘት እናቴ በጣም በሥራ ለፍታለች። ስልኩ ምርጥ ይሆናል ብዬ ተስፋ አድርጋለሁ። ለትብብር እናመሰግናለን። ገንዘብ ይስጠኝ እባክህ፣ እኔ በጣም ነው መቸኩለው። እንካ። ምንድን ነው እንደዚህ መቸኮል? ተረጋጋ እንጂ አበሃምዶ፣ እባክህ በለው። እማዬ ይሄ ሰውዬ ብሩን ከሰጠት በኋላ ለምን ነው የሮጠው? እማዬ እስቲ ስልክሽን ቼክ አርጊው። እንደገና በደም ማረጋገጥ አለበት። እንዴ ምን እንደ ተፈጠረው ቺንግል ነው። ቅድም እኮ የሰጠኝ ስልክ ይሰራ ነበር። ወዴት ገባ? ይገባ ሰው ይው እማዬ፣ ቅድም ነግሬሽ ነበር። ማን ነው አይፎን 16 ፕሮ ማክስ ነው የመሰለ ስልክ በ5000 ብር የሚሸጠው? አስጠንቅቀሽ ነበረ ከሌባ ላይ ስልክ አትዥብዬ። ወይኔ ፈጣሪ፣ ምን አደፋ። ቆይ ጌታዬ፣ ሶስት ወር ሙሉ ለስልክ ያጠራቅኩ ምን ገንዘብ። እማዬ ተረጋጊ፣ እኔ አለሁልሽ ሁልሽ እማዬ ስሜ ማን ነው? እኔ ለራሴ እዚህ ብሬን ተዘርፌ ያለሁ አንተ ስሜ ማን ነው ትላለህ? እማዬ እኔ እያለው አልኩኝ እኮ ስሜ ማን ነው? ስሜን ጥሪው ጥንቂሎ እንደገና እኔ ማን ሻምፒዮን ነኝ፣ የኢትዮጵያ እማዬ። እንኪ ብርሽን ጣ። ጭንቅሎምን ተፈጠረ። አልከፍልም ነበር እማዬ። እኔ አጭበርባሪን ገና እንዳ አየሁት ነው የማውቀው። አድናቂዎቼ እወዳችኋለሁ፣ አስባችሁታል። እናቴ ስትዘረፍ ዝም ማለት አልቻልኩም። ግዴታ ነው የተወጣሁት። እማዬ ሰውዬው ልክ አልነበረም። በጣም ፈርቷል። አስር ጊዜ ግራቀኛ ያለ። ከዛ መጠራጠር ጀመርኩኝ። እናም ስልኩን መልስ ሲሰጩ ጊዜ ሲቀያይሩ አየሁት ከዛም እኔም ብሩን ከወረቀት ጋር አደባልቄ ሰጠሁት። ማለትም ሁለት መቶ ብሩን ከላይ አድርጌ ከስር ደሞ ወረቀት ሰጠሁት። እኔም እንደዛ አድርጌ የሸወርኩት እማዬ። አሁን ለዚህ ታላቅ ስራዬማ ኬክ መጋበዝ አለብሽ። እንሂድ። ኧረ ጭንቅ የለው ኧረ በለው ከከከከከ ሳይ እማዬ፣ ለእናንቺ ስል ማላደርገው ነገር የለም እኮ። ዛሬ በጣም የኮራሁበት እማዬ። ሄደን እንብላ እንጂ ኬኩን። አዎ በደስታ አምስት ሺህ ብር ያገኘው ዛሬ በጣም ጥሩ ስራ ነው እንደዚህ ነው እንጂ እ ሙሉ ወረቀትና ሁለት መቶ ብር ብቻ እኔ የምፈልገው ፌር ነው ከላይ እንዳያይነካ ዝም በል። ያ ቆራጥ ለዱሪዎች ብቻ ነው። አንተ ደግሞ ዱሪ አይደለም። ስለዚህ መላጭ አድርግልኝ። ስትምለጥ ነው ደስ የሚለው። በዛ ላይ ነገር ትምህርት ይጀምራል። እምቢ ካልክ ደሞ እኔ በምላጭ ገባላለሁ። ኧረ እዚሁ ይሻላል። አው ልጄ፣ ፀጉር ቆራጭ፣ እስቲ እንዲያንጸባርቅ አድርገው በእናትህ። እሺ። የደልጅ ዛሬ ስንት ሰው ነው ጸጉር ቁርጠን ያደነቀው? እማዬ ይሄን የጸጉር አቋራረጥ የተቆረጠ በከተማ ውስጥ ራሱ አንድ ሰው የለም። ሁሉም ተማሪዎች ጭንቅላቴን ሲቀደቅጡኝ ነበር። እንደዚህ ከሆነማ ይሄ ጸጉር እስኪያድግ ድረስ ትምህርት የሚባል ነገር አይደለም። ምን አልክ? ቀጥቅጦ ገደሉኝ፣ ወይኔ ቆይ ቆይ ቆይ ቆይ ቆይ ቆይ፣ አንዴ ከመሄዳችሁ በፊት ከታች ሰብስክራይብ የምትል ቀይ በተናለች። አንድ ጊዜ የተጫኗት። አዎ አሁን ደግሞ ከጎን የመጣች የደውል ምልክት አለች። እሷንም አንድ ጊዜ በመጫን ኦንላይ ያረጋጋታል። ከዚህ በኋላ በየጊዜው የምንለቃቸው ቪዲዮዎች በትኩሱ ይደርሳቸዋል ማለት ነው። አሁን መሄድ ትችላላችሁ። ቻው